እንኳን ለግሸን ማርያም ዓመታዊ የንግስ በዓል በሰላም አደረሳችሁ። ግሸን ማርያም በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ናት። ይህች ደብር በሐይቅና በመቅደላ በደላንታ በየጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንድ መግቢያ በር ብቻ ያላት ዙሪያውን በገደል የተከበበች አምባ ናት። በበሯ ከተገባ በኋላ ግቢዋ ከላይ ሜዳና መስቀለኛ ቦታ ነው። በ16ኛው ክፍለ ዘመን አጼ ላሊበላ ከቋጢን ድንጋይ ፈልፍለው እግዚአብሔር አብ የተሰኘ ቤተ ክርስቲያን በዚሁ ቦታ ሲያሰሩ ደብረ እግዚአብሔር ተብላ ተሰየመች። ብዙም ሳይቆይ ደብረ ነገሥት ተባለች። ከዚያም የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብላለች። በ14 ኛው መቶ ክፍለ ዘመን ላይ በአጼ ዘራ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ደብረ ከርቤ ተብላ ተሰየመች። ከአጼ ድልናድ ዘመን እስከ 14 ኛው ክፍለ ዘመን በአሁኑ ስያሜ ደብረ ከርቤ በመባል ትታወቅ ነበር። በዚህ ጊዜ የነበረው የቤተ ክርስቲያኑ አስተዳዳሪ መምህረ እስራኤል ዘደብረ ከርቤ ይባል ነበረ። በመጨረሻም ከደብረ ከርቤ ግሸን ማርያም የሚል ስያሜ አገኘች። አጼ ዘራ ያዕቆብ ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም ደግሞ በአማርኛው ገሰገሰ የሚለው ቃል ለቦታው ስያሜ ሆነ። በዘመናት ሂደት ገስ ወደ የሚለው ስያሜ ተዛወረ። አካባቢውን በዚህ ስም ታወቀ። በዚያችም አምባ አጼ ዘራ ያዕቆብ ታላቅ ቤተ ክርስቲያን ሠርተው መስቀሉንና ሌሎች ንዋየ ቅዱሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑን በ 14 ኛው መቶ ክፍለ ዘመን ነበረ። ከእስክንድሪያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፎ የመጡትም ንዋየ ቅዱሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳ፣ ከአፍርጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ፣ የቅዱስ ዮሐንስ የሳለው የኩርዓተ ርእሱ ስዕል፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካከል ካህናት የተቆነጠረ የመሬት አፈር የዮርዳኖስ ውሃና በግብፅ ውስጥ ከሚገኙ ታላላቅ ገዳማት የተቆነጣጠረ አፈር ናቸው። የእነዚህ ንዋየ ቅዱሳት ዝርዝር አጼ ዘራ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት በጽሁፍ በመዘርዘር ገልጸዋል። በዚያም ዘመን የነበሩ የኢትዮጵያ ጳጳሳት አባ ሚካኤልና አባ ገብርኤል የተባሉ ከንጉሱ ከአጼ ዘራ ያዕቆብ ጋር ሆነው የምህረት ቃል ኪዳን ለመቀበል በዚች በግሸን ደብር ሱባኤ ገቡ። በሱባያቸው መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራኒውን ትሁን፣ የተቀበርኩባትንም ጎልጎታን ትሁን በዚችን ቦታ እየመጣ የሚማጸነውን ሁሉ ጋርነት የተጎበኘዋለች ጠለ ምህረት የማይለይባትም አላቸው። በዚያ ለተገኙት ምዕመናን ሁሉ በጽሁፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎች ታሪካዊ ንዋይ ቅዱሳትን ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብን በዚህ ብቻ ሳይወሰኑ እሌኒ የተሰኘችው ንግስት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። ይህችን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ፣ የበረረ ወፍ እንዳይገደል ዳሩ እሳት መሃሉ ገነት ትሁን ብለው ደንብና ስርዓት በመጽሐፈ ጤፉት ውስጥ አጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገስታት፣ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋየ ቅዱሳትንና መጻሕፍትን የወርቅንና የብር ጻህል ጽዋን፣ መስቀልንና የመሳሰሉትን ስጦታ አበርክተዋል። ግማደ መስቀሉ ከእስክንድርያ ስናር የገባው መስከረም አስር ቀን ቢሆንም ኢትዮጵያ ግሸን አምባ ይገባበት መቅደስ ተሠርቶ ቅዳሴ ቤቱ የተከበረውና አጼ ዘራ ያዕቆብ ለመላው ኢትዮጵያ በጽሁፍ በመዘርዘር የገለጹበትም መስከረም 21 ቀን ነው። ይህን ዕለት በየአመቱ በድምቀት ይከበራል። ምዕመናንም በግሸን ማርያም ለመገኘት ከዚያን ጊዜ ጀምሮ እስካሁን ድረስ ይሄዳሉ። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ሁሉ እስከ ሰባት ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙ ጤፉት በተባለችው መጽሐፍ ተጠቅሷል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ የእመቤታችን አማላጅነት የግማደ መስቀሉ የአባቶቻችን ሊቃውንትና ነገሥታት በረከት አይለየን። አሚን።